ቅዱስ አባታችን ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጻፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን እና ክቡራት የዚህ የታላቅ ጉባኤ ተሳታፊዎች በቅድሚያ እንኳን ለአርባ አራተኛው ዓለም አቀፍ የሰበካ ጉባኤ አደረሳችሁ እያልኩ የሸገር ከተማ ሀገረ ስብከት የ2017 በጀት ዓመት የስራ ክንውን ሪፖርት እንዳቀርብ ስለተፈቀደልኝ እጅጉን አመሰግናለሁኝ። የሸገር ከተማ ሀገረ ስብከት በታላቁ የልማትና የወንጌል አባት በሆኑት በብፁዕ አቡነ ሳውሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካዬ ዙናን መድኃኔ ዓለም ገዳም የበላይ ኃላፊ የሚመራ ሲሆን በአምስቱ ክፍላተ ከተማ ቤተ ክህነት የተዋቀረና በእነዚህም ስምንት ገዳማት 150 የከተማና 26 የገጠር አድባራት በድምሩ 182 አብያተ ክርስቲያናት የሚገኝበት ጠንካራ መንፈሳዊ አገልግሎት የሚሰጥበት ሀገረ ስብከት ነው። በበጀት አመቱ ከተሰሩ ስራዎች መካከል አንኳር አንኳር የሆነውን የስራ ክንውን ከዚህ እንደሚከተለው አቀርባለሁ። የብፁዕነታቸው ሐዋርያዊ ጉዞን በተመለከተ ብፁዕ አቡነ ሳዊሮስ ከመንፈስ ቅዱስ የተቀበሉ ታላቅ ኃላፊነትና አደራ ለመወጣትና በበጀት አመቱ በአምስቱ ክፍላተ ከተማ አብያተ ክርስቲያናት ለመባረክ፣ ለመንፈሳዊ ጉባኤያት የመሰረት ድንጋይ ለማኖር ልዩ ልዩ የልማት ስራዎችን ለመጎብኘትና ለክብረ በዓላት ከ285 ጊዜ በላይ ሐዋርያዊ ጊዜዎችን በማድረግ ለልጆቻቸው ፈጥነው ለመድረስ የአብያተ ክርስቲያናትን መጠነሰፊ ችግሮችን በመቅረፍ ትምህርተ ወንጌል ቃለ መዳንና ቡራኬ በመስጠት ፍጹም አባታዊ ስራዎችን አከናውነዋል። ብፁዕነታቸው የሲዳ አዋሽ ደበረ ምንክራት ቅዱስ ገብርኤል ቤተ ክርስቲያን ጨምሮ አራት አዳዲስ ህንፃ ቤተ መቅደስ ግንባታዎችን የተጠናቀቁ አድባራትና የሰበታ ገላን ጉዳና ፉሪ ክፍለ ከተማ ቤተ ክህነት በዓይነቱ ልዩ የሆነ ባለ ሶስት ወለል ውለገብ ዘመናዊ ህንፃ በማስገንባት በማጠናቀቅ በርከት ያሉ ብፁዓን አበው ሊቃነ ጳጳሳት በተገኙበት አስመርቀዋል። በዚሁ አጋጣሚ ብፁዓን አባቶችን እንድታመሰግኑን በአክብሮት እጠይቃለሁኝ። ብፁዕነታቸው በሸገር ከተማ ማረሚያ ቤት ሰኔ 14 2017 ዓ ም ተገኝተው የህግ ታራሚዎችን በመጎብኘት ትምህርተ ወንጌል ቡራኬና ቃለ ምዕዳን የሰጡ ሲሆን በማረሚያ ቤቱ የተሰሩ ላለው የቅዱስ ራእይ እየተሰራ ላለው የቅዱስ ራእይ ህንጻ ቤተ መቅደስ ለህንጻው ማሰሪያ ብር 120 ሺህ ብር ድጋፍ አድርገዋል። ተተኪ አገልጋዮችን ከማፍራት አንጻር ለ576 ተማሪዎች ድቁና ለ190 ዲያቆናት ቅስናና ለ10 መነኮሳት ቁምስና በአጠቃላይ በበጀት አመቱ ለ776 አገልጋዮች ስልጣነ ክህነትን ሰጥተዋል። ስብከተ ወንጌልን በተመለከተ ብፁነታቸው የሚያዘጋጁት ከ35 በላይ ብፁዓን አበው ሊቃነ ጳጳሳት የተገኙበት ወጣትነት ለቤተ ክርስቲያን መንፈሳዊ ጉባኤ በሰባት አድባራት የተከናወነ ሲሆን በዚሁም ጉባኤ የተገኙ ብፁዓን አበው ሊቃነ ጳጳሳት ለብፁነታቸው መንፈሳዊ ጉባኤ የላቀ ምስክርነትን ሰጥተዋል እና በዚሁ አጋጣሚ ብፁነታቸው እንዲያመሰግኑልን እጠይቃለሁ። በሌላ በኩል የስብከተ ወንጌል አገልግሎት ተደራሽነት በማስፋፋት ከ610 የሚበልጡ በአፋን ኦሮሞና በአማርኛ ቋንቋ ሁሉን በማማከለ መልኩ በገጠርና በከተማ በማከናወን ከአምስቱ ክፍላተ ከተማ በአጠቃላይ 1950 ነፍሳት ከተለያዩ ቤተ እምነት በማስተማርና በማጥመቅ ወደ እናት ቅድስት ቤተክርስቲያን ማምጣት ተችሏል። ገዳማትን ማጠናከርን ማደራጀትን በተመለከተ ሶስት አዲስ ገዳማት ተመስርተዋል። ገዳማትን ከማጠናከር አንጻር አንጋፋው ብፁዕ አቡነ ኤልያስ የሲዱድ እና አካባቢው ሀገረ ስብከት ሊቀ ጳጳስ ለሰበታ ጌቴሴማኒ ቅድስት ማርያም ገዳም እና ለመናገሻ አምባ ማርያም ቅድስት ማርያም ገዳም የአራት መቶ ሺህ የገንዘብ እርዳታ አድርገውልናል እና ጉባኤው እንዲያመሰግንልኝ ይጠይቃለኝ። አብነት ትምህርት ቤት አብነት ትምህርት ቤትን፣ ሰበካ ጉባኤን፣ ሰንበት ትምህርት ቤትን ልዩ ልዩ የልማት ስራዎችን በተመለከተና በአጠቃላይ የበጀት ዓመቱ የስራ ክንውን ሪፖርትና እቅዶች ጨምሮ 15 ገጽ ቀደም ሲል ለጠቅላይ ቤተ ክህነት ጽሕፈት ቤት ያስገባን በመሆኑ የዚህ ታላቅ ጉባኤ ሰዓት ላለመሻማት ወደ መጨረሻው ነጥብ ይሄዳለሁኝ። በመጨረሻም በሸገር አገረ ስብከት በሸገር አገረ ስብከት እረፍት አልባ ለወንጌል የቆሙ ለስራ የበረቱ ከመናገር ይልቅ በተግባር ውጤታማ የልማት ስራዎችን ማሳየት የቻሉ ብፁዕ አቡነ ሳውሮስ በሚሰጠው በሳል አመራርና ከፍተኛ ክትትል ከሀገረ ስብከቱ እስከ አጥቢያ አገልጋዮች ብርቱ ጥረት እና የተሻለ የፐርሰንት አሰባሰብ ዘዴ በመጠቀም እጅግ ውጤታማ ስራዎችን ተሰርተዋል። ምንም እንኳ የሸገር ከተማ ሀገረ ስብከት አዲስና ከተተቋቋመ ገና ሁለት አመት ቢሆነውም ከማደራጀት ጀምሮ በርካታ ተግዳሮቶችና ፈተናዎች በማለፍ በጥቂት ጊዜ ከአንጋፋዎቹ ተርታ በመሰለፍ በ2016 ዓ ም 881 ሚሊዮን 633654 ተሰብስቦ ለጠቅላይ ቤተ ክህነት 35% 28 ሚሊዮን 853994 ገቢ ተደርጎ የነበረ ሲሆን በዘንድሮ የበጀት ዓመት የስብከተ ወንጌል ከ101 እና የልማት ገቢን ጨምሮ የአድባራትና የገዳማት ጠቅላይ ጠቅላላ አመታዊ ገቢ ብር 657 ሚሊዮን 280 848 ከ07 ሲሆን የሀገረ ስብከት ድርሻ 131 ሚሊዮን 456 169 ከ72 የጠቅላይ ቤተ ክህነት 35 47 ሚሊዮን 545849 እደግመዋለሁ፣ 47 ሚሊዮን 545849 ከ28 ሳንቲም ብልጫ። አመሰግናለሁ። ብልጫ 18 ሚሊዮን 691935 27 በዘንድሮ በጀት ዓመት ማስመዝገብ ተችሏል። በዚሁ መሰረት ለጠቅላይ ቤተ ክህነት 35% 47 ሚሊዮን 545849 ከ28 ገቢ ያደረግንበትን ስሊፕ ብፁዕ አቡነ ሳዊሮስ የሀገረ ስብከታችን ሊቀጳጳስ ለቅዱስነታቸው እንዲያስረክቡልን በታላቅ አክብሮት እጠይቃለሁኝ።